ስሜ ተስፋ የተረፈ እባላለሁ። የምስራቅ አዲስ አበባ አነስተኛ ግብር ከፋዎች ግንጫ ጽሕፈት ቤት የክሊራንስ የክሊራንስ ቡድን አስተባባሪ ነኝ። ለግብር ከፋዎች ግዴታቸውን የተወጡ መሆናቸው እየተወጡ መሆናቸው ወይ ደግሞ ሊወጡ ይችላሉ ተብሎ የሚታሰቡ ግብር ከፋዎች የሚጠይቋቸው አገልግሎቶች አሉ። እነዚህ አገልግሎቶች ከዚህ ከግዴታቸው ጋር በተያያዘ ማረጋገጫ የሚሰጥበት ወረቀት ነው። ስለዚህ አንድ ግብር ከፋይ ግዴታው ተወጥቷል ብለን ስናስብ አገልግሎት ይጠይቃል። ለጠየቀው አገልግሎት ደግሞ ማረጋገጫነቱ ግዴታውን ስለመወጣት ልናረጋግጥለት ብንችለው የምስክር ወረቀት ነው ማለት ክሊራንስ የምንለው አንድ ግብር ከፋይ ክሊራንስ ስለመጠየቅ ሲመጣ አንደኛ ግዴታው ተወጥቷል ወይ ሁለተኛ ደግሞ እየተወጣ ነው ወይ፣ ያለው እነዚህን ቼክ ካረገ በኋላ አገልግሎት ይኖረዋል። እሱ የሚፈልገው አገልግሎት ይኖረዋል። ክሊራንስ የሚሰጥበት አገልግሎት ይኖረዋል። ስለዚህ እነዚህ ግዴታ የተወጥቻለው ይህንን አገልግሎት እፈልጋለሁ ሲል እኛ ጋር ይመጣል። የክሊራንስ መጠየቂያ ፎርም አለ። እሱ ፎርም ይሞላና መዝገብ ቤት ገቢ ካደረገ በኋላ ጥያቄውን ለእኛ ዳይሬክት ይጠይቀናል። እሱን ከጠየቀን በኋላ ማየት ያለብን ሲስተም አይተን ያልከፈላቸው ያላሳውቃቸው ካሉ ከፍሎ ደግሞ ዲፈረንስ ያለው ካለ እሱን ክሌር አድርጎ ክሊራንሱ እንዲወስድ እናደርጋለን። ስለዚህ ቅድመ ሁኔታው ምንድን ነው የሚሆነው? አንደኛ ግዴታዬን ተወጥቻለሁ ወይ፣ ሁለተኛ እየተወጣ ነው ወይ፣ ሶስተኛ ደግሞ ግብር ከፋዩ አገልግሎት ጠይቆ የሚሟላ ፎርሙ አለ እሱን ፎርሙ ሞልቶ መዝገብ ቤት ገቢ አድርጎ ጥያቄውን ለክሊራንስ ክፍል ያቀርባል ማለት ነው። ከኦዲት አንጻር ካየነው ሁለት ናቸው። በሁለት አይነት በሁለት የሚከፈሉት አገልግሎት ፈልገው ሲመጡ እነሱ የጠየቁት የክሊራንስ አይነት ኦዲት ያስፈልገዋል ያስፈልገው። ስለዚህ ኦዲት የሚያስፈልጋቸው የክሊራንስ አይነቶች አንደኛ መዝጊያ ነው። መዝጊያ ኦዲት ተደርጎ በአገልግሎት ኦዲት ኦዲት ተደርጎ ከዛ በኋላ ነው ክሊራንሱን የምንሰጣቸው። ሁለተኛ የአክሲዮን ማስተላለፍ ወይም ሼር ትራንስፈር የምንለው፣ ሶስተኛ የንብረት ሽያጭ፣ አራተኛ ድርጅቱ ዘርፍ እቀንሳሉ ይችላል። የሚቀንሰው ዘርፍ የድርጅቱን የንግድ ሀብት ወይ ደግሞ ካፒታል የሚያስቀንስ ከሆነ እሱም ኦዲት እንዲደረግ ይደረጋል። በአምስተኛ መርጅ የምንለው ወይ ደግሞ ውህደት የምንለው አለ። ስለዚህ አንድ ሁለት ድርጅቶች አሉ፣ አንዱ ተቀባይ ነው፣ አንዱ ደግሞ ወደዛኛው የሚሄድ ይሆናል። ስለዚህ ተቀባዩ ቃለ ጉባኤ ሲይዝ በሁልና ማስረጃ ሲያስጸድቅ ይህንን ድርጅት የምቀበለው ከነ እዳው ነው ካለ ኦዲት አያስፈልግም። ከነ እዳው እቀበለዋለሁ ካለ ነገር ግን ኦዲት ተደርጎ ክሊራንስ ይዞ ነው የምቀበለው ካለ እሱም ወደ ኦዲት ሄዶ ኦዲት ተደርጎ ክሊራንስ ይዞ በዛኛው ከዛኛው ድርጅት ጋር እንዲዋህድ እናደርጋለን። ከክሊራንስ ጋር በተያዘ በተለይ ከዚህ ከመምሪያ 180 2015 በተያዘ የክሊራንስ መመሪያው ተፈጻሚ የሚሆንባቸው ወሰኖች አሉ። ስለዚህ አንድ ግብር መመሪያው ወሰን ተፈጻሚነት የሚኖረው ሶስት ነገሮች ግዴታቸውን ሲወጡ፣ አንደኛ ግዴታው የተወጣ ድርጅት ማለት ሙሉ በሙሉ ምንም አይነት እዳ የሌለው ያለበትን ግዴታ የተወጣ ማለት፣ ሶስተኛ ደግሞ እየተወጣ ያለ። ለምሳሌ አንዳንድ ጊዜ እየተወጣ ያለ ሲባል ምንድን ነው ድርጅቱ በተለያዩ ምክንያት ኦዲት ተደርጎም ይሁን ስሌትም ይሁን እዳ ይወጣል፣ ወይ ደግሞ የእዳ ማስታወቂያ ይወጣል። ድርጅቱ መክፈል ካልቻለ ምንድነው የሚደረገው? የክፍያ የክፍያ ስምምነት በአራዘሚያ እንዲደረግለት በየጊዜው ካልኩሌት ተደርጎ በየወሩ እንዲከፍል ከእዳ ከተል ጋር ስምምነት ይፈጽማል። አሁን እሱ እየተወጣ ያለ ድርጅት ነው የምንለው። የተወጣ አይደለም፣ ለምን ገና የሚከፈሉ እዳዎች አሉት። ነገር ግን በታይም ኢንተርቫል ተዘጋጅቶለት በዛ ኢንተርቫል መሰረት እየከፈለ መሆኑ የሚያሳይ ነው። ስለዚህ እሱ ምንድን ነው የምንለው ግዴታው እየተወጣ ያለ ድርጅት ብለን ነው የምንይዘው። ሌላው ደግሞ ግዴታቸውን ሊወጡ የሚችሉ ድርጅቶች ደግሞ አሉ። እነሱ ግዴታቸውን ሊወጡ የሚችሉ የምንላቸው ድርጅቶች አንደኛ ንግድ ፍቃድ አውጥተው ወዲያውኑ ክሊራንስ የሚጠይቁ ድርጅቶች አሉ። ወር ባልሞላ ውስጥ ክሊራንስ የሚጠይቁ ድርጅቶች አሉ። አሁን እነዚያ ድርጅቶች ግዴታቸው እየተወጡም አይደሉም እየተወጡም አይደሉም። ግን ለወደፊት የሚወጡ ናቸው ገና አዲስ ስለሆኑ ማለት ነው። ሁለተኛ ደግሞ ንግድ ፍቃድ ሳያወጡ በዋና ምዝገባና ኢንቨስትመንት ላይሰንስ ያላቸው ለብዙ ጊዜ የሚቆዩ ድርጅቶች አሉ። አሁን እነሱ ምንድን ነው ሳምሃው ለምሳሌ ዊዝ ሆልዲንግ ሊኖር ይችላል። የስራ ግብርና ጡረታ ሊኖር ይችላል። እነሱ ግዴታቸውን እየተወጡ ሊሆኑ ይችላሉ። ነገር ደግሞ ምንም የሌላቸው አሉ የስራ ግብርም ጡረታም ዊዝ ወልድም የሌላቸው ነገር ግን ኢንቨስትመንት ላይ ያሉ ድርጅቶች ደግሞ ሊኖሩ ይችላሉ። ስለዚህ እነሱ አሁን ወደፊት የሚወጡ ናቸው እንጂ እየተወጡም አይደለም የተወጡም አይደለም።